አለ አይደል ወጣቶች ምናምን ሲጀረቡ ሆነ ሲገባበሏችሁ፣ ይሁን ግን ይሆናል አይደል በጣም አስፈላጊ ይላል። ማንነቴን በፍቅርህ እስር ስር አድርገህ ከአንተ ውጭ ሌላ ሰው እንዳላይ አድርገህ አይኔንም ልቤንም በአንተ አሳርፌ ስለ አንተ ብቻ እንጂ ሌላ ያወራ ማፌ እስኪ ልጠይቅህ ምንድነው ያረከኝ? ከአንተ ውጭ ሌላ መልመድ እስኪያቅተኝ ውዴ ልጠይቅህ ምንድነው ያረከኝ? አሁን አሁንማ ጭራሹን ባሰ። ብሬክ ባሳለፍኝ ቁጥር ፍቅር የጨመረብኝ ስለ አንተ አውርቼ መቼም የማልጠግብህ ርዕስ ሆነሃል። ሁሌ ማወራለ በአንተ ተሸናፊ እኔ አንተ አፍቃሪ በፍቅር ታስሬ ሁልጊዜ ነዋሪ። አሸንፈህኛል፣ ልቤን ሰርቀህኛል፣ ልቤ ላይ ለየህ ተማምሎልሃል የኔ ልብ ለአንተ ስም አውጥቶልሃል። የኔ ብቻ የኔ እንድትሆን ፈልጓል። ለፍቅሬ መግለጫ ስያሜን ሰጥቶሃል። ልቤ የኔ እንድትሆን ፈልጎ ክያዬ ብሎሃል ፈልጓል የኔ እንድትሆን ክየ ብሎሃል፣ የኔ እንድትሆን ቡቡዬ ብሎሃል የሚለውን ግጥም አንድ ቀን እንጠብቃለን። እንግዲህ ቡቡዬ ከመኖሩ በፊት የተገጠመው የሃይሚ ግጥም ዞረ ዞረ ስል እንደውስሰማው ልቤ ጥፍፍ አለ። ስለዚህ አስገባው እንደጀላችሁ መጣው። ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እኔ የዛሬውን ሰብራይዝ ሳስብ ሳስብ ስራ ራሱ ሊሰራልኝ አልቻለም። አንድ ደግሞ ፎቶ ይፖሰታል ብዬ ስጠብቅ ስጠብቅ ወፍ የለም። ይሄ ነገርማ ማለት ነው። ሰፕራይዝ ቢሆን ፎቶ ይለቀቀልን ነበር። ስለዚህ ሰፕራይዝ አይደለም። ይሄ አምባገነን ነው፣ አምባገነን ነው ቤተሰቦችን፣ አምባገነናዊ ፕራንክ ነው። ሌላ ነገር መቼም አይመስለኝም፣ ምክንያቱም ብሩክ ፕራንክ ስላረጋት ሀይሚ ፕራንክ አድርጋ በእርግጠኝነት ጦርነቱ በርዶ ነው ወደኛ የሚመጣው እንጂ የሆነ ሰፕራይዝ ምናምን ቢሆን እስካሁን ፎቶ ተለቆልናል ጋይስ እንዲህ ሁለት ቀን ሙሉ ሳያለቀቅ የቆየ ቪዲዮ አስባችሁታል? ምን ጊዜ አተው ምናምን፣ ኧረ አይመጣውም አይመጣውም። ሌላው ሲቀጥል ደግሞ ማለት ነው ትናንትና ሙቡዬ አንዳንድ ነገሮች መልስ መልሰዋል። እና ታዲያ እና እንዴት ነው ጥሩ ሰዎችም መጥፎ ሰዎችም የብሩክንም ስጋ ስትበሉ የነበራችሁ ሰዎች መልሳችሁ ተሰጣችሁ፣ መልሳችሁ ተሰጣችሁ። ኧረ ኧረ እባክሽ ተይ እንጂ ለላሞቹ መልስ ሰጣላላችሁም። እናንተ ናችሁ ያላችሁት ወይስ እሱ ነው ላሞቹ ብሎ ያወራው? ምንድን ነው ያላችሁት እናንተ ኮ ማለት ነው። እሱን ልክ እንደ ያልበሰለ ስጋ፣ እንዴት ነው አሁን ያልበሰለ ስጋ ስትበሉት ማለት ነው። ከአንድ ማንጋጋ ወደ አንድ ማንጋጋ ስጋውን ስታላምጡ ቆይታችሁ ዛሬ ላይ ማለት ነው እንደ ጥሩ ሰው ሆነ ሆነ ብሩኬ ጀግና ለለሞቹ መልሰጠ። አረ ሲስተቃጠልሽ እንደ እንዴ እኔ ምን ቤት ነኝ? ቆይ እኔ አፍቃሬ ነኝ እንዴ ጋይስ፣ አረ ወይኔ አደረጋችሁም አላደረጋችሁም፣ እናንተ ለኛ ጥሩ አመለካከት ያላቸውን ሰዎች እንኳን እንድትቀየሩ የሚያደርግ ህዝብና ግለሰብ ነው ያለው። አለ ብሩኬ፣ እውነቱን ነው። እግዚአብሔርን እኔ ሀይሚና ብሩኬ አንድ ላይ በመሆናቸው ነው እንጂ ቪዲዮ እንኳን ኧረ፣ እኔማ ለእናንተ ዘርዝሬ አልናገርም። ምን አገባኝ እኔ። እኔ እንደሆንኩ ማለት ነው። እኔ እንደሆንኩ ካለማየሁ ልጅ መቼም አልወርድም፣ መቼም አልወርድም። እኔ ሁሌም ከሱ ጋር ነኝ። እንግዲህ ፍንድትበሉ። ከሚ ጋር መሆኔ ካልታወቃችሁ ካልታያችሁ፣ እንግዲህ እኔ በቃ ያለማየሁን ልጅ ከማድነቅ ወደ ኋላ ደግሞ ከኔ ይበልጥ ፈጣሪ ያድንቀው። የሰው ማድነቅ ሲቀር ይቀራል፣ የፈጣሪ ማድነቅ ግን የዘላለማዊ ነው። ብሩኬ እንደምታዩት ፈጣሪውን የሚፈራ ሰው አክባሪ። ትናንትና አይታችኋል። ልጅቷ እንዴት እንዳለችው ከቴክተኮሮች እንኳን ለየት ያለ ወንድ ነው። በጣም ሰው ያከብራል። ፈጣሪ ያክብርህ ነው ያለችው። ልባም ሴት ማለት ነው፣ ሰምታችኋል። ስሟ ራሱ ደስ ይላል። እግዚአብሔር የኔ ቀውቃዋ እንት እንዳሳዘነች እሷ ልጅማ ሙርት ይዙባት ማለት ነው። እና እሷ ራሱ በአንድ ቀን ሰው በእይታ ጥሩ መሆን መጥፎ መሆን የሚለይ ሰው ነው ብሩኬ ማለት ነው። ሌላውን ደግሞ ከሰፈራችን ይንገሯችሁ ስለኛ ጥሩነት። ጥሩነት ሳይሆን እኛ ለሰው ክፉ አይደለንም። ሰው ግለኛ ክፉ ይሆንብናል ብሎ ኮ ማለት ነው የሁሉንም አንድ ባንድ ነው የሰጠው እንጂ ካሊቲ ዩቲበር እንዲህ ብላኛለች። እንዲያውም ይሄ እኮ እሱ የተናገረው በብዛት ቲክታከር ላይ ነው የሚያመዝነው። ዩትብ ላይ እኮ እናቱን ዘቅዝቆ ቪዲዮ የሰራኝ ሰው የለም። ዩትብ ላይ ቲክታከር ላይ ነው የምትዘቃዘቁት። ይሄ መልእክት ለቲክታከሮች ነው እንዳለ። ከዛ ውጪ ሀይሚና ብሩኬ የተለያዩ እነሱም እኮ ከአንዴም ሁለቴ ስንት ጊዜ እንለያይ ብለው በሽምግልና ታርቀው አብረው ሆነዋል ሲታረቁ እኛም ይቅርታ ብለናቸው በዛ መካከል ብዙ ነገር ልንናገር እንችላለን ሰው አይደለን ታዲያ ምኑ ነው የምናደንቀው እንዲህ እናንተ ስለት የተሳላችሁ አላችሁ አረ እንዲ ስለት እኮ የተሳላችሁ አላችሁ ትረሱታላችሁ ጭራሽ ከፈጣሪ ደጅ ቆማችሁ ቡርኬና ሀይሚን አለያዩልኝ ያለም ያለም ሰው አላፈረም አሁን ላይ ራሱ የምታወራው ወሬ አለ እንኳን አይደለም ቀርቶ ማለት ነው። እንኳን እኔ ማለት ነው እኔ ኩ በሰሩት ድራማ በሰሩት ፕራንክ በሰሩት በሳቆት ነው። ግልጽና እያብራራ ምርጥ በዚህ አጋጣሚ ማለት ነው ምርጥ ጋዜጠኛ የማዳም ቅመም ሲስ ማይኪንግ እባላለሁ። ቁኝ በደንብ ማለት ነው በደንብ ገና እንፈታፈታለን። ገና እችማ ምን አያችሁና ገና ማለት ነው እንዲህ እንዲህ አልበዛም። እንዲህ ላችን የተመለሰው ለዚስ ነው ይሄ መልስ ብሎ አንዴ ብሩክ ለሲስ ነው ለሲስ ዩቲዩበር ነው ብሎ። እኔ እኮ እንደዛ አይነት እኔ ቂጤ የሚያንቃጥል ነገር እኮ ያሰራውን ቪዲዮ ምን ያቃጥለኛል? እኔ ከተቃጠልኩማ አሁን ነበር፣ አሮማንቲክ ፍቅር ሲሰጣጡ የዛን ሰዓት ነበር ምቃጠለው። ብቃጠልማ ግን እኔ ተቃጥ ያደለሁ ምን ያቃል የለሁም። እኳ አድናቂ ነኝ እኮ እንደት ብዬ ላስረዳችሁ ጋይስ። ኧረ ወይኔ አንዳንድ ኮመታተሮች ታስቁኛላችሁ ለማንኛውም ግን ይመቻችሁ ግን ቡ መልስ የሰጠው ማለት ነው ለሁላችሁም ምድረ ስራ ፈት ላይ ብላይ ስግጥ ብላችሁ ለምሰግጡ ሀያ አራት ሰዓት ሙሉ ወይ ስራ ሰሩ ወጣቱ ቪዲዮአችሁን ተቀባብሎ ስራ የሚሰራ ሰው ያስደስተኛል ግን ዝም ብሎ ደግሞ ጥቅም አልባ ዝም ብሎ በቃ ዝም ብሎ አለ አይደለ ሰው የሚሳደብ የሰው ቤተሰብ የሚዘቀዝቅ ለኔና ለሀይሚ ምቀኝነት የሆናቸው ሰዎች እናንተ እኛን አትወክሉንም እችን ነው የምታክሉት በቁጥር ብሏቸዋል። ያን የነገራቸው እኛ ደግሞ ከዛ ውስጥ አይደለንም። እኛ የቤተሰቦቹን ደስታ እንፈልጋለን። ከሀይሚ ጋር በሰላማዊ ኑሮ እንዲኖር ነው የምንፈልገው። በሱ ሕይወት ውስጥ ሌላ ሰው እንዲመጣ አንፈልግም። እሷም ሌላ ሕይወት ውስጥ እንድትገባ አንፈልግም። ተጠናክረው እዚህ ደረጃ እንዳደጉ ነገ የተሻለ ነገር ላይ ደርሰው እንድናያቸው ነው የምንፈልገው። ለዛ ነው እንትን የምንላቸው እንጂ እኛም እኔ እኔ አሁን እኔ ከምናገረው ቪዲዮ ውስጥ የእኔ መጥፎ የቱ ነው? ለማንኛውም እኔ ምርጥ ቤተሰቦች አሉኝ። በሀይሜና በቡርኬ ያገኘኋቸው በጣም ስለሚረዱኝ በጣም ነው ደስ የሚለኝ። ደግሞ ማለት ነው በቃ የሆነ የሆነ ነገር ታስቡና እንደዚህ ደስ የሚል ነገር ስታገኙ እየመጣው ፈታ ስል ማለት ነው። ኮመንታቸው በራሱ በጣም ነው የሚያዝናናኝ። ድብር ብሎ ምናምን አሁን ነው ቡርኬ ሲቀሩ ምናምን በጣም ይደብራል። ሚዲያው ራሱ ቅዝቅዝ ነው የሚለው። ከነሱ ውጭ ፎቶ አሰርም እንዴ? እኔ ከነሱ ውጭ ፎቶ ሰርቼ አላቅም። ለምን ሰራለሁ? ከነሱ ውጭ አይቻለቅ። ሌላ ላይ ምን አለ? በእነሱ ፎንቃ ተጠምቻለሁ። እነሱ ብቻ ነው ማየው። ስለዚህ ምን ላርግ? የማየውን ነገር ነው የምንሰራው። ማላየውን ነገር እንዴት ብዬ ሰራለሁ? ቆይ ስታስቡት፣ እኔ ኦልሬዲ በቃ ከአመት ከሁለት አመት በላይ አብረ ነው እንቆ፣ በቃ ቆየን እኮ ሰው። አትናደዱ። ፎቶቸውን ለምን አረግሽ እንዲ? እኔ እኮ ዘቅዝቄ ወይም ደግሞ በአሸንጓሊት አበላሽ ይቻል አይደለም። ቄርቄን ብጥ አርጌ ማለት ነው፣ ውብ አርጌ ነው ምሰራው እኔ ማለት ነው ከሁሉም ሰው ምናምን ዝባዝንኬ ምናምን ሳልጣጥፍ ሳልጨምር ማለት ነው። እንዴ የኒ ቪዲዮ ለራሱ ማለት ነው ለሃይምና ለብሩኬ ምርጥ ፍቅር ነው የሚጨምርላቸው። ምርጥ ፍቅር የምሬ ነው የምላቸው እንጂ ሃይሚ ጋደል ስትል ተይ ሃይሚ ጋደል ብለሻል ተመለሽ ቀና በይ ነው ምለው። ብሩኬም ደግሞ ጮሃሃል እንደዚህ ሆነል ተዋት ጩ እንደዚህ አትሆን ቀና ነው የሚለው። ዝም ነው የሚለው። እንዴት ቀልድ በዚህ ስማ ቀልድ የለም እና ቡቡዬ፣ ትናንትና እከሌ ከሌ ብሎ አልተናገረም። በጎቹ አታጨብጭቡ ዝም ብላችሁ ይሄ ተመለሰው፣ እንደውም ከተባለ ተመለሰ፣ ከተባለ ትናንትና ለበጎቹ ነው የተመለሰው። ምክንያቱም በጎቹ ናቸው። ብሩኬ ለሃይሜ ምንም አያረግም። ሃይሜን ይጠቀምባታል። የሆነ ላይ ላይ ሲያዩት ሃይሜታለች አለች፣ ሃይሜን አምጣት። የሆነ ሴት ስሰቀል ሚስት አለው ባል አለው የምትሉት እናንተ ናችሁ። በጎቹ ማለት ነው። እኛ እኮ እንደዛ እንልም፣ እንኳን እኛ እንልም እንደዛ። ወደዳችሁም ጠላችሁም ለበጎቹ መልስ ነው ካላችሁ ማለት ነው። እንዲህ ዋጥጥብ አድርገው ሰድበውት ትናንትና ቪዲዮ ሲዘሩ ቀብራራው ለላሞቹ መልስ ሰጠ። አይረባክሽ አልቀረብሽም፣ ላሞቹ አላልሽም እንዲህ። ላሞቹ ምን አገባቸው? ላሞቹ እኮ እንደዛ አላሉም እኮ ምንም አላሉም እንደዛ። እንዴ ጉድፈላ! እንደ ጥሩ ጥሩማ ያደርጋችሁ። ለማንኛውም ብሩክና ና ሀይኒ በሰላም እንድትመጡ መልካም ምኞቴ ነው። የኔ ውድ ቤተሰቦች አመሰግናለሁ ባይ